ሆነ በአንድ ወር ውስጥ የምመልሰው ብር እንድትሰጠኝ ነበር። ስንት ብር? አራት ሚሊዮን ብር አራት ሚሊዮን ጭንቅላታቸውን በትናቸው በትናቸው ላይ እንደሚያደርግብኝ ሰምቻለሁ። ሩምቲ ተቀርጾ ተልኮልኛል። እስኪ ያሳይ። ችግሩ እኮ አባቱ ቤት ስለምኖር በስሜ ምንም ሰለለለኝ ነው

በስተመጨረሻም ከቴናና እንዲሁም ደግሞ ከዳኒ ጋር ጥቃት አድርሶባቸዋል ማለት ነው። ምክንያቱም እነሱ ያደረጉትን ነገር በማየትና እጅግ በጣም ማለት ነው አጸያፊ ቃላቶችን በመስማት አሁን ላይ እጅግ በጣም ያልሆነ ውሳኔ ውስጥ ገብቷል ማለት ነው። ምክንያቱም ከዚህ በፊትም የቃሊድ አባት ማለት ነው እጅግ በጣም ሲፈራ ነበረ። የሆነ ነገር ሆነው እንደገና ልጄ እስር ቤት እንዳይገባ እፈራለሁ በማለት እንግዲህ ለትሁትም ሲናገር ነበረ። ትሁትም በዚህ ሁኔታ አንተ መቀጠል የለብህም። ይህን ነገር እኔና አባዬ የምናውቀውን ነገር አንተ ማየት የለብህም። የምንለው እንደዚህ ነው። ባታምንና እንዲሁም ደግሞ እኛን ብትጠራጠርን ይሻለን ነበር እንደዚህ አንተ ወንጀል ሰርተ እስር ቤት ከምትገባ፣ ስለዚህ አሁን ላይ ያሰብከውና የወሰንከው ነገር በፍጹም ስህተት ነው። በማለት እንግዲህ ቀጥታ ከተኙበት ሂዶ ጉዳት ሊያደርስባቸው ሲል ያው ትሁት መታ ይዘዋለሽ ማለት ነው። ስለዚህ እነሱ ምንም ነገር አላደረጋቸውም። ምክንያቱም የሆነ ነገር ከሆኑ የአባቱም ስራስ ነገሮቹ በሙሉ ስለሚበላሹ ማለት ነው። ሰላም ጤና ይስጥልኝ። ቻናሌ ተከታታዮቼ ቤተሰቦቼ፣ በያላቸው በሰላማቸው የብዛልኝ ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ግፈኛዋ ሚስትና እንዲሁም ደግሞ የሰራተኛዋ ፍጥጫ ተከታታይ ድራማ

እንግዲህ በባለፈው ፓርት ላይ ማለት ነው፣ እጅግ በጣም አጓዬ ፓርት ላይ ነው ያለው። ምክንያቱም እንግዲህ ቃሊብ ትዕግስቱን እጅግ በጣም መቆጣጠር ስላቃተው ዳኒንና እንዲሁም ደግሞ ትሁትን ጉዳት ሊያደርስባቸው ቀጥታ ወደ ክላስ ሊገባ በነበረበት ፓርት ላይ ነው ያለቀው ማለት ነው። ምን ሊገጥማቸው ይችላል? እውነት ቃሊብ ያሰበውን ነገር ሊጎዳቸው ይችላል፣ ወይንስ ደግሞ አይችልም ብላችሁ ታስባላችሁ? እናንተ ማለት ነው። እንደኔ ነገሮቹ መቀጠል ስላለባቸው እና እነሱ እንዲጨናነቁ ስለሚፈለግ እስካሁን ያደረጉት ነገር ቃሊብን አሁን ላይ ማለት ነው እስር ቤት የሚያስወረውር ነገር ስለሆነ ቃሊብ አሁን ያሰበውን ነገር በፍጹም ሊያደርገው አይችልም። ትሁት ትደርስና ነገሮቹን እንዳያደርግ ወይንም ደግሞ ጥቃት እንዳያደርስባቸው ታደርጋለች ብዬ አስባለው ማለት ነው እና ከዚህ በኋላ ግን በስትክክል አስበው እራሱ ቃሊብ ወደ እንዳባቱ ሀሳብ እንደሚመጣ ተስፋ እናደርጋለን። ምክንያቱም የቃሊብ አባት እነሱን መግደል በቁም ነው እንጂ እንደዚሁ አንተ እስር ቤት እንድገባ አይደለም። ሲቀጥል ደግሞ ካሰብነውና እንዲሁም ደግሞ ከመግደል ራሱ አይተናነስም። ባዷቸውን ነው ከዚህ ቤት የምናስወጣቸው። እባክ ልጄ እንድትረጋጋ እፈልጋለሁ። በፊትም ይህን ነገር እኔ እንድታደርገው ወይንም ደግሞ እንደ ሴት ሆነው ወደዚያ ቤት ገብተህ እነሱን እንድሰልልና ሁኔታውን በሙሉ እንድታይ ያደረግኩ አንተ አላምን ስላልከኝ ነው። እኔም የምነግርህን ትሁት የምትነግርህን በሙሉ እየሰማህ አይደለም። እሷን እጅግ በጣም የእሷን ሀሳብ አንተ ትቀበላታለህ ስለዚህ በአይንህ ማየት ስላለብነው ወደዚህ ነገር ውስጥ እንድትገባ ያደረግኩ ከገባ አይቀር ደግሞ ነገሮቹን መታገስ አለብ እኔ እንኳን በጣም ነው ዘና የሚያደርጉኝ በጣም ነው በስራቸው የምስቀው የሰውን ሀብት ለራሳቸው ለማድረግ የሚጣጣሩበትን የስንፈት ስራቸውን እጅግ በጣም ያስቀኛል ያዝናነኛል በፊት ነው እንጂ አሁን ላይ እጅግ በጣም ነው የሚገርሙኝ። በማለት እንግዲህ የቃሊብ አባትም በጣም ብዙ ነገሮችን ለቃሊብ ተናግሯል ማለት ነው ነው ቃሊብም ይህ ሁሉ ነገር እንኳን አባቱ መክሮት እየሰማ አይደለም፣ ግን ደግሞ እንደ ሰውነት ማለት ነው እንግዲህ ውሽሟን ማለት ነው ወንድሜ ነው በማለት ውሽሟን አምታ በራሱ በቃሌ አልጋ ላይ እንደፈለገች ስትጨፍርና የፈለገችውን ነገር ስታደርግ እሱ እንደውም ታግሷታል ማለት ነው። ሌላውም እንደዚው ቢያደርግ ጸጥ ነው የሚያደርገው እና አሁን ላይ ደግሞ እጅግ በጣም ያበሳጨው ሁኔታ ወደፊት የምታልመው ነገር እንደዚህ እናደርጋለን፣ እንደዚህ ቢያደርጉልን እኛ እንደዚህ እናደርጋቸዋለን የምትለው ከዳኒ ጋር የምታወረው ወሬዎቿ እጅግ በጣም እየረበሸው መጥቷል ማለት ነው። እንግዲህ ቲና አሁን ላይ ማለት ነው የቃሊብ አባት ቤት ሊገዛላት ወይንም ደግሞ አሊያም በስሙ በስሟ ሊያደርግላት ሊፈርምላት ተዘጋጅቷል ማለት ነው። እና ይህ ነገር መቼ ነው የምታደርግልኝ አባዬ? እኔ እንደ ልጅ ላይ አታየኝም ወይ? ሲቀጥል ደግሞ ቃሊብ አሁን ላይ ቼት አድርጎብኛል ከሌላ ሴት ሄዷል በማለት እንግዲህ ትነግረዋለች። ይህን ነገር ስትናገረው የቃሌብ አባት እከት ብሎ ነበር የሳቀው። ምክንያቱም የራሷን ስራ ነው ገልብጣ ስታወራ የነበረው ማለት ነው። ቼት ያደረገችበት ከወንድጋ እንግዲህ የምትማግጥበት፣ በራሱ አልጋ ላይ የምትማግጥበት መጥፎ ስራዎችን የምታደርገው ራሷ ሆና ግን ደግሞ ቃሌብ ቼት እያደረገብኝ ነው፣ ከሌላ ሴት እየሄደ ነው፣ እሱ እያከበረኝ አይደለም አደለም፣ አባዬ እሱ ሊያከብረኝ የሚችለው አንተ ቤቱን በስሜ ስታደርግልኝ ነው። ስለዚህ አሁን ላይ በአስቸኳይ እኔን እንደ ልጅህ የምታየኝ ከሆነ በስሜ ቤቱን እንድታደርግልኝ እፈልጋለሁ፣ ቃሌብም ያከብረኛል፣ ይወደኛል በማለት እንግዲህ ይሄን ነገር ለሽማግሌው ትናገራለች። ሽማግሌውም ችግር የለውም አብሽሬ፣ የፈለግሽውን ነገር አደርግልሻለሁ፣ ነገ እንሄድና ስለ ቤቱ ጉዳይም እፈርምልሻለሁ ይሻለው ብሎ ቃል ገብቶላታል። እሷም ይህን ደስታዋን ለማጣጣም እጅግ በጣም ደስ ብሏታል ማለት ነው። ምክንያቱም ከዳኒ ጋር እያወራች ነበረ። አሁን ላይ አንድ እርምጃ ተራምደናል፣ ሀሳባችን እየተሳካልን ነው። ስለዚህ ሽማግሌውንና እንዲሁም ደግሞ ቃሊብን ገና እናጃጅላቸዋለን። አሁን ቤቱን በስሜ ካደረገልኝ በኋላ ቤቱን እናስዝና በግማሽ ብሩ ደግሞ እሱን የራሱን ሕይወት አጠፈዋለሁ። ከዛ ደግሞ አባቱን ካጠፋን ቀጥለን ደግሞ ስለ ልጁ እናስብበታለን እያለች እንግዲህ ምኞታን ማለት ነው፣ ለዳኒ እያወራሽ ነበር። ዳኒ እጅግ በጣም በነገራችን ላይ በሷ በምትናገረው ነገር እሱ ይበሳጫል። ምክንያቱም እሱ ሰው ለመጉዳት ሳይሆን ገንዘብ እንዴት አድርገን ነው ከነሱ የምንወስደው በማለት ነው የሚፈልገው እንጂ ከነሱ ቅንጣት ያክል ማለት ነው ጉዳት እንዲደርስ እንኳን አይፈልግም። ግን ደግሞ ይተባበራታል። የሚተባበራት ደግሞ ገንዘብ እንድታመጣ እያለ ነው እንጂ በፍቅር ደረጃ እንኳን ከእሷ ጋር ጊዜ ማሳለፍ የሚባል ነገር ራሱ በጣም አይፈልግም። እሷ ግን እጅግ በጣም ትወደዋለች። ምንም ይሁን ምንም ከአንተ ጋር በምሆንበት ሰዓት እጅግ በጣም ደስ ይለኛል እያለች እንግዲህ ለዳኒ ስትናገር ነበረ ማለት ነውና የቃሊብ አባትን ማለት ነው እናጠፋዋለን ብላ ስትናገር ቃሊብ ይህን ነገር መስማት አልፈለገም ማለት ነው። በጣም ነው የተበሳጨው። ከእግር እስከ ራሱ ነው ያንቀጠቀጠው። እውነትም ያንቀጠቅጣል አባቱ ማለት ነው ጥሩ ነገር እያደረገላት እስከ ዛሬ እንደዛ እንዲታመም ያደረገችው መድኃኒት ሰታ ሺባ እንዲሆን ያደረገችው እራሷ እንደሆነች እንዲሁም ደግሞ ታሙ ሲሰቃይ ማለት ነው ብዙ መጥፎ ነገሮችን ስታደርግበት የነበረችው ቲና አሁን ላይ ማለት ነው እንደዚህ ደግሞ ከሌላ ወንድ ጋር በራሱ አልጋ ላይ እየማገጠች ሲቀጥል አባቱ ቤት ገዝቶ በሰጣት እሷ ደግሞ ህይወቱ ልታጠፈው እንደተነሳች እና ምንም ብትል ምንም እሷ እንደማትመለስ እና እጅግ በጣም ክፉ ሴት እንደሆነች ተረድቷል ማለት ነው። ቃሊም እና ይህን ነገር መታገስ አልቻልኩም፣ እኔ እንዳባዬ መታገስ አልቻልኩም፣ የሆነ ነገር አድርጌ እኔ መጥፋት እፈልጋለሁ በማለት እንግዲህ ወደ ውሳኔ ውስጥ ገብቷል ማለት ነው ዳኒም እንግዲህ ያሁ የቃሊብ አባትንም ብር ጠይቆት ነበር። አራት ሚሊዮን ብር፣ አራት ነጥብ ሚሊዮን እንድታበድረኝ እፈልጋለውኝ ግን ደግሞ ለማንም እንድትናገር አልፈልግም። በነገራችን ላይ ቲናም ይህን ነገር ነው የተጠቀመችው። እኔ ቤቱን በስሜ እንድታደርግልኝ እፈልጋለሁ ግን ደግሞ ቃሊ ምንም አይነት ነገር ማወቅ የለበትም በማለት ነው የተጠቀመችው። ዳኒም እንደዚሁ ማለት ነው። ቃሊ ግን እንግዲህ ካጠገቡ ቁጭ ብሎ እየሰማው ነው ግን ደግሞ አራት ነጥብ እንድታበድረኝ አራት ሚሊዮን ነጥብ እንድታበድረኝ እፈልጋለሁኝ ስለዚህ በወር ውስጥ መልስ መልስላለውኝ። እንደው ሌላ የምጠይቀው ሰው ስለሌለ ነው እባክህን በማለት ጠይቆት ነበረና ሽማግሌው ከት ብሎ ነው የሳቁት። እውነትም እውነት ነው ማለት ነው፣ ለተቀማሽ ሰማይ ቅርብ ነው እንደሚባለው ዝም ብሎ ተቀምጦ ብር የሚመጣ መስሎት ማለት በጣም በርካታ ብር ስለጠየቀ እጅግ በጣም ያስቆት ነበረ ማለት ነው። እውነትም ያስቃል። ቁጭ ብሎ ይሄን ያክል ብር መመኘት በብድር ላይ እጅግ በጣም ከባድ ነው። ለእለት እንኳን ምሰው መብላት የማይችለው በራሱ ግን ደግሞ በወር ውስጥ ይሄን ያክል ብር መልሳለው ማለት ያው ሰጥቻለሁ እዘ ጥፋ እንደማለት ነው ማለት ነው። ስለዚህ ሽማግሌው ደግሞ ስለሚያቅና ነገሮችን ስለነቃ እጅግ በጣም ነበር የሳቀው ማለት ነው። እና ይሄ ሁሉ ድፍረታቸው ቃሊብ ሁሉን ነገር ሲያዳምጥ፣ እንዴት ቻላችሁት? አንቺና አባዬ እንዴት ቻላችሁ? ትሁት እኔ እኮ በጣም ከበደኝ እያለ እየተበሳጨ ይገኛል። መጨረሻም እንግዲህ የወሰነው ውሳኔ እጅግ በጣም ከባድ ነው የሆነው። ምን ሊፈጠር ይችላል? ቃሊብስ ምን ሊያደርግ ይችላል? እውነት ቀጥታ ገብቶ ማንነቱን ያጋልጣል? ወይንስ ደግሞ ትሁት ትደርስ እና ነገሮቹ እንዳይጋለጥ ሆኖ ነገሮቹን እንዲሁም ደግሞ ጉዳት ሳያደርስባቸው በዚህ መልኩ አሁንም ጠንክሮ ቀጣዩን የሚያይ ይመስላችኋል? እስኪ ሀሳብ አስተያየታችሁን በኮሜንት ማስቀመጥ ትችላላችሁ። እንደኔ ምንም ነገር አይፈጠርም፣ አሊያም የቃሊብ አባት ሊደርስ ይችላል፣ ወይንም ትሁት መታ ልታስጥለው ትችላለች። እነሱም ደግሞ ቃሊብ እሱ እንደሆነ ያው ማወቅ የለባቸውን ብዬ ማስበው በአሁኑ ፓርት ላይ ማለት ነው። ምክንያቱም ቤቱን ገና በስማቸው ይገዛሉ። ሐሰተኛ ቤት ነው በነገራችን ላይ ቤቱን ራሱ የሐሰት ወረቀት ራሱ አባት በጣም ጎበዝና ጀግና ናቸው። የሐሰት ወረቀት ሰርተዋል። ስለዚህ በዚያ ወረቀት ደግሞ ይፈርምላታል እሷ ደግሞ ቤቱን ለራሴ አደረኩላ ጣጥ ጣጥ ትላለች ማለት ነው። እንግዲህ መጨረሻ ላይ እጅግ በጣም ያው ባዶ የምትሆንበት ጊዜ ነው የናፈቀኝ ማለት ነው። ምክንያቱም እስካሁን የለፋችለት ማለት ነው። እንደዚህ ክፋት እየሰራች ምናምን ነገር ከሁለት አጥታ ከምንም አትሆነም። በነገራችን ላይ ቴና ከምንም አትሆንም፣ ከዳኒም አትሆንም፣ ከቃሊብም አትሆንም፣ ከገንዘባም አትሆንም። ስለዚህ ከሁሉም ነገር ባዶ ሆና ብድ ነው የምትለው ማለት ነው። ስለዚህ ሽማግሌውም እንደዚህ እንድትሆን ነው የሚፈልገው፣ እንዲሆኑ ዳኒም እንደዚሁ ማለት ነው እና ለዛ ነው ሲናገረው የነበረው፣ ቃሌብን ማለት ነው ከመግደል በላይ ነው። ስለዚህ አንተ ለምንድነው እስር ቤት የምትበሰብሰው? ገና በቁማቸው ራሱ ከመግደል በላይ ነው እኛ የምናደርጋቸው ነገሮቹን። ብቻ አንተ ታገስ ልጄ፣ አይዞህ። እኔ ምንም አይመስለኝም። በአሁኑ ጊዜ ግን የሚያደርጉት ነገር እጅግ በጣም ያስቁኛል። እሷ ኮ እኔን መግደል የፈለገችው በጣም ድሮ ነው። አልተሳካላትም። ትሁትንም እንደዚሁ ለመግደል በጣም በፊት ነው ያቀደችው፣ ግን ደግሞ አልተሳካላትም። ወደፊትም አይሳካላትም። ስለዚህ ይህኛ ሀሳብ በቅርብ ጊዜ የሚያበቃና እነሱ የሚዋረዱበት ጊዜ ይመጣል፣ በማለት እንግዲህ የቃሊብ አባትም ሲናገር ነበረ። ለትሁትም እንደዚያው ትሁትዬ ትንሽ ጠብቂ ነገሮቹ በቅርብ ይጠናቀቃሉ፣ በማለት እንግዲህ እየለመናት ይገኛል። ቃሊብም እንደዚያው ነው ማለት ነው። ለቴና ለትሁት ሲነግራት የነበረው እንጨርሳለን ግን ደግሞ በዚህ ልክ እንደዚህ አይነት ነገሮች ያደርጋሉ ብዬ በፍጹም አላሰብኩም ነበር። በማለት ስላለው ሁኔታም እንግዲህ ሲናገር ነበረ። በነገራችን ላይ ትሁት ማለት ነው ዳኒን እንዲሁም ደግሞ ቲናን ደግማ ደጋግማ ስትመክራቸው ነበረ፣ በቃ ወደ ራሳቸው እንዲመለሱ በተለይ ዳኒን ማለት ነው ደግማ ደጋግማ መክረዋለች። በቃ ያለው ነገር ትተህ ወደ ራስህ ተመለስ፣ ለራስህ ሰርተህ ግረህ ኑር ስለዚህ ወደ ሴት ልጅ ስገባ ቦርሳን አንጠልጥለህ አትግባ፣ አንተ መስራት አለብህ፣ እንደ ወንድነት አንተ ማስተዳደር አለብህ በማለት እንግዲህ ደግማ ደጋግማ ነግረዋለች። ይህን ነገር ደግሞ የሚያስታውሱበት ጊዜ ይመጣል ብዬ አስባለሁ። እና ውድ ቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛሌ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።